ውድ የተዋህዶ ልጆች ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ዛሬ ማለትም ኅዳር 12 ቀን የሊቀ መላእክቱ ቅዱስ ሚካኤል ታላቅ ክብረ በዓል ነው። ምክንያቱም ይች ዕለት አንድም በባሕረ ኤርትራ መካከል ሲጓዙ ከኋላ ጠላት፣ ከፊት ባህር፣ ከጎን ጎን ዳገትና ገደል በከበባቸው ጊዜ ፈጥኖ ደርሶ የተራዳበት ዕለት በመሆኑ፣ እንዲሁም በዘጠና ዘጠኙ ነገደ መላእክት ላይ ሁሉ የተሾመበት፣ ዳግመኛም በዚች ዕለት ቅዱስ ሚካኤል በኢያሪካ አካባቢም የተመዘዘ ሰይፍን ይዞ በግርማ ለኢያሱ የታየበት እንዲሁም ከኢያሱ ጋር ሆኖ አማሌቅን ጨምሮ የእስራኤልን ጠላት ያጥፋበት፣ ጥቅመ ኢያሪኮን ያፈረሰበት፣ ምድረርስትን አውርሶ በጋዋኦን ፀሐይን፣ በቆላተ የለሙም ጨረቃን ሲያቆም ከእርሱ ጋር ሆኖ የረዳበት እናም የሜታችንና የቅዱስ ሚካኤል መታሰቢያ ያለማስታጎል ያደርጉ የነበሩ ሁለት ቅዱሳን ዱራታዎስና ቴዎብስታ ንብረታቸውን በማለቁ ምክንያት የቅዱስ መልአክ ዝክር ከሚቀር ልብሳቸውን ሊሸጡ ወደ ገበያ ሲሄዱ፣ መንገድ ላይም የጦር መኮንን ሀገር ገዥ መስሎ ተገናጅቶ አጫወተው፣ ችግሩን ጠይቆም መፍትሔውን ነገረው። እኔ እዋሳለሁና ለበዓል የሚያስፈልጉትን ነገሮች ሁሉ ገዝተ አሰናዳ አለው። በኋላም ያ መኮንን ማለትም ቅዱስ ሚካኤል በቤታቸው መጥቶ ተስተናገደ። በእርሱ ትእዛዝ የአሳው ሆድ ሲከፈት በውስጡ 300 ዲናር ወርቅ እንቁ ተገኘ። ቅዱሳኑ ይህን ተመልክቶ ሲደነግጡ፣ ቅዱስ ሚካኤል ክንፉ ዘርግቶ ራሱን ገለጠላቸው። ደንግጠውም በግንባራቸው ተደፉ። እርሱ ግን በተገኘው ሀብት ዕዳችሁን ክፈሉ፣ ከዚህ በኋላ ግን በምድር አትቸገሩም፣ በሰማይም ክፍላችሁ ከእኔ ጋር ነው ብሎ ባርኳቸው ወደ ሰማይ አረገ። እነርሱም በሐሴትና በበጎም ጋር ኑረው አርፈዋል። በርስቱም በቅ እንዲሁም የደጋ ክርስቲያኖች ግን የድሆች ልጅ የሆነው በሕፃንነቱ በግፍ ወደ ባሕር የተጣለ በእግዚአብሔር ጥብ አድጎ የግፈኛውን ንብረት የወረሰ በመልካም ትዳር በቅስና ያገለገለ ምጽዋትን ያዘወተረ አብያተ ክርስቲያናትን ያሳነጸ ደግ ክርስቲያን የሆነውን ቅዱስ ባህራን ቀሲስ አርፎ ቅዱስ ሚካኤል ወዳጁ በእረፍተ ገነት አኑሮት እንዲሁም የኢትዮጵያ ንጉሥ የሆነውን የደጎ አባታችን አጼ ዘርዓያዕቆብ ሲያርፉ በመንግሥተ ተተክተው ሀገራችንን ያስተዳደሩ ደቅነት ትምህርትም ማበብ ልዩ የሆነ አስተዋጽኦ እንዳደረጉ የሚነገርላቸው ልክ በነገሱ በአስር ዓመታቸው ግን መንግሥተ ምድር በቃኝ ብለው በምናኔ በረሃ የገቡ በዚች ቀንም ያረፉ አባታችን አጼ በዕደ ማርያም የቅዱስ ዮሐንስ መጥምቅ፣ የአባ ፊለታዎስ ሊቀ ጳጳሳት ዓመታዊ ክብረ በዓላቸው እንዲሁም ንጉሥና ጻድቅ የሆነውን ቅዱስ ላሊበላ፣ የቅዱስ ዮሐንስ አፈወርቅ፣ የሰማዕቱ ቅዱስ ቴዎድሮስ ምስራቃዊ፣ የቅዱስ ክርስቶስ ሳምራ፣ የአቡነ ሳሙኤል ዘዋልድባ፣ የቅዱስ ማቴዎስ ሐዋርያ ቅዱስ ዲሜጥሮስ ሊቅ፣ ወርሃዊ ክብረ በዓላቸው። ስለዚህ የተወደዳችሁ ልጆች ሆይ የችግረኞች ረዳት ፈጥኖ ደራሽ እንባን አባሽ ሩኅሩኅ መልአክ ቅዱስ ሚካኤል ክንፎቹን ዘርግቶ ፈጥኖ ይድረስልን፣ አገራችን ኢትዮጵያን ይጠብቅልን። ወስብሐት ለእግዚአብሔር።